ከራሱ አልፋ ለዓለም ጥቁር ህዝቦች ምሳሌ የሆነችው ኢትዮጵያ በምትገኝበት የምስራቅ አፍሪካ ቀጠና ከራሱ አልፋ ለጎረቤት ሀገራት ጥቅም መከበር አበርክቶዋ ግዙፍ ነው በምታከናውናቸው የሁለትዮሽና ዘርፈ ብዙ የዲፕሎማሲ ስራዎች ደግሞ ምሳሌ መሆን ችላለች ኢትዮጵያ እንግዲህ በዚህ ምስራቅ አፍሪካ ቀጠና ላይ አንደኛ በታሪክም በአቀማመጥም በተፈጥሮም ጉልህ ሚና ያላት አገር ናት። የራሷን ጥቅም ብቻ ሳይሆን የጎረቤቷችንም ጥቅም በማስከበር ረገድ ከፍ ያለ ሚና ያላት ሀገር ናት። በፀጥታውም በሰላምም በደህንነትም ጉዳይ ለራሷ ብቻ ሳይሆን ለጎረቤቷም ደህንነትና ሰላም የምትተጋ ብቻ ሳይሆን ከሚገባት በላይ ዋጋም እየከፈለች መስዋዕት የምትከፍል ሀገር ናት። ሀገራት ወይም መንግስታት የሀገራቸውን ብሔራዊ ጥቅም መሰረት በማድረግ እንደየ ዘርፎ ከተለያዩ ሀገሮች ጋር ንግግር በማድረግ ብሔራዊ ጥቅማቸውን ያሳካሉ። ለምሳሌ እኛ አንድ ሀገር እንደ ኢትዮጵያ እንዳልኩሽ ጥንታዊ ሀገር ነን የብዙ ሀገሮች ለአፍሪካኖች ብቻ ሳይሆን ለዓለም ሀገሮች የነፃነት አርማ ነን። ይሄ ሲባል እንግዲህ በአንድ ሚሆን በሌላ የዲፕሎማሲ ስራ ነው። ከዚህ አንጻር እንደ ምስራቅ አፍሪካም ተጽዕኖ ፈጣሪ አገር ነን። ኢትዮጵያ ለምስራቅ አፍሪካ ቀጣና ሰላምና መረጋጋት በታሪክም ጭምር ይዘው የመጣችውን ሚናዋን ወደ ጎን ሳትል ብሔራዊ ጥቅሟን አስጠብቃ መጓዝም ይገባታል። ጥቅሟን ለማስጠበቅም እስካሁን የሰራቻቸው ስራዎች አስተዋጽዖዋቸው ቀላል የሚባል አይደለም። ካለን የጂኦግራፊ አቀማመጥ ካለን አበርክቶ ለቀጣናው ለሀገሩም ሉም ለዓለም ካለን የአበርክቶ በታሪክም ሆነ አሁንም ከምን አበርክቶ አንጻር የሚገባንን ጥቅም ማስጠበቅ የምርጫ ጉዳይ ሳይሆን የህሉና ጉዳይ ነው። በዚህ ደግሞ ብዙ በርካታ ሙከራዎች፣ ጅማሮች፣ እንቅስቃሴዎች አሉ። ይሄ ወደፊት ደግሞ በተሟላ ደረጃ ውጤት ላይ ሲደርስ ያንን ማስቀጠል ደረጃ ላይ መኬድ ይቻላል ብዬ አስባለሁ። መንግስት በዲፕሎማሲው ዘርፍ ጥሩ ጅምሮች አሉ ማለት እንችላለን። ለምሳሌ በሶማሌ መንግስትና በኢትዮጵያ መንግስት መካከል የነበረው አለመስማማት ችግሩ ለሁለቱም ሀገሮች የማይጠቅም መሆኑን በመረዳት አንካራ ላይ በተደረገው ስምምነት የሁለቱ ሀገሮች አለመግባባት በሰላማዊ መንገድ ተፈቶ የኢትዮጵያ መንግስትና የ ሶማሌ መንግስት አብሮ እየሰሩ ነው ያሉት ኢትዮጵያ በቀጣናው ጥቅሟን አስጠብቃ እንድትጓዝ ከሚያደርጓት መካከል ደግሞ የባህር በር ጉዳይ አንዱ ነው። የባህር በር ጥያቄ የመንግስት ብቻ ሳይሆን የእያንዳንዱ ኢትዮጵያዊ ጭምር መሆን የሚገባው ሲሆን ኢትዮጵያ የባህር በር ማግኘት እንደ ሀገር ሉዓላዊነቷን ጠብቃ እንድትጓዝና ይበልጥ ተሰሚነቷን ለማሳደግ ያግዛል። ለቀጣናው ሀገራትን በትብብር መልማት ይበልጥ እድል ይከፍታል። ብዙ ጥያቄዎች አሏት። ከዛ ውስጥ ዋነኛው ጥያቄ ኢትዮጵያ የባህር በር ያስፈልጋታል። ይሄ ትልቁ አሁን የሀገራችን የመንግስት ብቻ ሳይሆን የእያንዳንዱ ዜጋ ጥያቄ መሆን አለበት ብዬ አምናለሁ። ለምን መሰለሽ? 130 ሚሊዮን ሕዝብ አለን። ይህ ሕዝብ አገር ስታድግ የሚያድግ ዜጋ አይኖርም። ስለዚህ ይህ ጥያቄ አንደኛ የመንግስት ብቻ አይደለም፣ የኢትዮጵያ ሕዝብ ጥያቄ ነው። እንደ ሀገር፣ እንደ ሕዝብ ሊያስቀጥለን የሚችል አስቻይ ሁኔታ መፍጠር አለብን። አንዱ ቀይ ባህር አክሰስ ተዋሳኝነት ማግኘት ነው። ብዙ ነገር አክሞ ይመጣል። አንደኛ ከኋላ ያለውን ስብራታችን ያክማል። ሁለተኛ እንደ ሀገር ሉዓላዊነታችን ገዝፎ በራስ መተማመናችን ገዝፎ፣ ቅቡልነታችን ገዝፎ ዓለም ላይ ተሰሚነት ካለን አሁን ተሰሚነት በብዙ ነገር ጨምሮ፣ የማድረግ አቅማችን በብዙ ነገር ጨምሮ፣ የማደግ አቅማችን በብዙ ነገር ጨምሮ የማደግ ብቻ አይደለም ጎርቤት አገሮቻችንም የማደግ አቅማቸው በብዙ ነገር ሰፍቶ፣ በሰላም፣ በደህንነት፣ በልማት፣ በመሰረተ ልማት ተሳስረን የመሄድ እድሉ በጣም ያሰፈዋል። ኢትዮጵያ በቀጣናው ያላትን ብሔራዊ ጥቅሟን አስጠብቃ እንድትጓዝ ደግሞ ከዚህ ቀደም የሰራቻቸውን የዲፕሎማሲ ስራዎች አጠናክሮ መቀጠል ይጠበቅባታል። ለምሳሌ ህዳሴ ግድቡን ኤነርጂ ነው የሚያመነጨው። ይህ ኤነርጂ ለጎረቤት ሀገሮች ለኬንያ፣ ለደቡብ ሱዳን፣ ለሱዳንም ሌሎችም ሀገሮችም እንሸጣለን፣ ዶላር እናመነጫለን። በሌላ በኩል ደግሞ ሀገራት ጋር አብረው ያለን ግንኙነት፣ በተለይ ደግሞ ከኤነርጂ ዲፕሎማሲ አንጻር ጥቅሙ ዘርፈ ብዙ ነው። በነዚህና በመሳሰሉት ሀገራችን ኢትዮጵያ ብሔራዊ ጥቅሟ መሰረት ማድረግ የኢትዮጵያ ሉዓላዊነትን ግዛትን ባከበረ መልኩ መርህን በተከተለ መልኩ ኢትዮጵያ ብሔራዊ ጥቅሟን ማሳካት ይገባታል። መንግስት ደግሞ ይህን መስራት አለበት። ጥሩ ጅማሮች አሉ። በታሪክና በአቀማመጥም ጭምር ኢትዮጵያ በምስራቅ አፍሪካ ቀጣና ውስጥ ያላትን ቦታ ከብሔራዊ ጥቅሟ ጋር ይበልጥ አስተሳስሮ መጓዝ እንደሚገባትም ተነግሯል።